ዩቲዩበሩ ጃኒ ይቅርታ ጠየቀ። በቲክቶክ ክሬቲቭ አዋርድ ላይ የአመቱ ምርጥ ሪቪ ኳታጎሪ ተሸላሚ የነበረውና በለበሰው አለባበስ እንግዲህ ከበርካቶች ትችት ሲዘነዘርበት የነበረው ዩቲዩበሩ ጃኒ ስለተነሳበት ትችት ምላሽ ተጥቷል። እንዳለውም እኔ የማይክል ጃክሰን አለባበስ አስቤ ነበር የለበስኩት። ከዘራ ለመያዝ አስቤ ማግኘት ስላልቻልኩ ነው ቦርሳም የያዝኩት። እሱም ሙሉ በሙሉ ስህተት ነው። በሌላ ነገር ያሰባችሁት እንደዛ አይደለም። ለዚህም ድርጊቴ ይቅርታ ጠይቃለሁ በማለት እንግዲህ በይፋ ይቅርታ ጠይቋል። 220 ዓመት የኖሩት አባት በስተመጨረሻ ማረፋቸው ተሰማ። የዘመናችን ረጅም ዓመት በህይወት የኖሩት የጌዲኦ አባት አቶ ዋላሜ ጤሮ በ220 ዓመታቸው ማረፋቸው ተነግሯል። በጌዲኦ ዞን ወናጎ ወረዳ ወቲኮ ቀበሌ ነዋሪ የነበሩት አቶ ዋላሜ ጠሮ በ1798 ዓ ም የተወለዱ ሲሆን ህዳር 17 2018 ዓ ም በተወለዱ በ220 ዓመታቸው ከዚህ ዓለም ድካም ማረፋቸው ተነግሯል። አቶ ዋላሜ በህይወት ዘመናቸው የተጣሉትን በማስታረቅና በአካባቢው ማህበረሰብ ዘንድ እጅጉን የሚወደዱና የሚከበሩም አባል ነበሩ። እስከ ዛሬ ይህና ያህል ዓመት የኖረ ሰው መኖሩን ታቁ ኖሯል። ሀሳባችሁን ኮመንት ላይ ጻፉልን። ፎሎ ኢትዮጵያውያን፣ እንኳን ደስ ያላችሁ። ኢትዮጵያ ከ22 ዓመት በኋላ ለአፍሪካ ዋንጫ አልፋለች። ሁላችሁም እንኳን ደስ ያላችሁ ተባባሉ። ቀይ ቀበሮዎቹ ኬንያን ሶስት ለባዶ በማሸ ሲያሸንፍም ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን በሞሮኮ በሚደረገው የአፍሪካ ዋንጫ ላይ መሳተፉንም ትኬቱንም ቆርጧል። ይህ ትልቅ የተባለ ስኬት ነው። በድጋሚ እንኳን ደስ ያላችሁ። ሰበር የተባለ መረጃ ተሰምተዋል። ለአፍሪካ ዋንጫ ማለፍ ችለናል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመታት በኋላ ለአፍሪካ ዋንጫ ማለፉን አረጋግጧል። ብሔራዊ ቡድኑ በሲካፋ ዋንጫ ማጣሪያ የመጨረሻ ጨዋታውን የኬንያ አቻውን 3 ለዜሮ በማሸነፍ ሶስተኛ ደረጃ በመያዝ ውድድሩን አጠናቋል።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 እስራኤላውያን ተቃውሟቸውን አሰምተዋል። የ76 ዓመቱ ኔታናሁ በስልጣን ዘመናቸው ለረጅም ጊዜ በዘለቀ የሙስና ክስ ፕሬዚዳንታዊ ይቅርታ እንዲደረግላቸው ከጠየቁ ከሰዓታት በኋላ እሑድ ምሽት የተካሄደው ተቃውሞ ጠቅላይ ሚኒስቴሩ ጥፋተኝነታቸውን ሳይቀበሉ እንዲሁም መጸጸታቸውን ሳይገልጹ ነው በሚል ነው ተቃውሞ የደረሰባቸው። የሀገሪቱ ጠቅላይ ሚኒስቴር ኔታናሁ በሙስና በጉቦ በማጭበርበርና እምነት በመጣት ክሶች ተከሰው ለአምስት ዓመታት ያህል በፍርድ ቤት ጉዳያቸውን እየተከታተሉ ይገኛሉ። ለፈጣን አዳዲስና ወቅታዊ መረጃዎች የፕላስ ምልክቷን በመጫን ቤተሰብ ይሁኑም።